ሰላም ጤና ይስጥልን፣ ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የያዘን ጉንፋን ጉንፋን ይሁን ኮቪድ እንዴት መለየት እንችላለን? እንዳይባባስ ባለሙያዎችስ ምን ይመክራሉ? ሳል፣ የድምፅ መሻከር እና የጉሮሮ መከርከር ገጥሟችሁ ያውቃል? እንዲህ ዓይነት ምልክቶች ያላቸው በቫይረስ የሚመጡ እንደ ጉንፋን እና ኢንፍሉዌንዛ ያሉ በሽታዎች በየትኛውም ጊዜ ሊያጋጥማችሁ ይችላሉ። በተለይ ደግሞ በቀዝቃዛ ወቅት በስፋት ይከሰታሉ። ሆኖም ምልክታቸው ተመሳሳይነት ስላለው አንዳንድ ለየትኛው በሽታ እንደተዳረግን ግራ እንጋባለን። ለጉንፋን፣ ለኢንፍሉዌንዛን ወይስ ለኮቪድ? እንዴት ልንለያቸው እንችላለን? የሕክምና ዶክተር እንዲሁም የቢቢሲ ሞርኒንግ ላይቭ ጨምሮ በሌሎች ፕሮግራሞች አቅራቢ የሆነው ዶክተር ኦስካር ዳክ በዚህ ዙሪያ የተወሰኑ ምክሮችን ይሰጣል። ቀዝቃዛ የአየር ጸባይ ለጉንፋን ያጋልጣል? ቀዝቃዛ የአየር ጸባይ የበሽታ መከላከያ ስርዓት ላይ ተጽዕኖ ያሳድር እንደሆነም የሚያሳዩ ግልጽ ጽናቶችም የሉም። ሆኖም ቀዝቃዛ የአየር ጸባይ እና የበሽታ መከላከል ስርዓት መዳከም በተዘዋዋሪ ቢሆን ይገናኛሉ በጣም ቀዝቃዛ በሆነ የአየር ጸባይ ወቅት ሙቀት ለማግኘት ስንል ተደርድረን የመቀመጥ የመጠጋጋት እና በቤት ውስጥ የማሳለፍ ሁኔታዎች አሉ እንዲህ አይነት አካባቢ ደግሞ ለቫይረስ መዛመት ምቹ ነው እንደ ዩናይትድ ክንግደም ባሉ አንዳንድ ሀገራት ደግሞ ታዳጊ ህጻናት ከበጋ ረፍት በኋላ ወደ ትምህርት ቤት የሚመለሱት በቀዝቃዛ ወቅት ነው ትምህርት ቤቶች ትምህርት ቤቶች የህጻናት ማቆያዎች ደግሞ ቫይረሶች በቀላሉ የሚዛመቱባቸው ስፍራዎች ሲሆኑ ህጻናቱም እነዚህ ጀርሞች ተሸክሞ ወደ ቤት ይሄዳሉ። በዚህ ወቅትም የዩኒቨርሲቲ የሚገቡ አዲስ ተማሪዎች ከሌሎች ጋር በሚቀላቀሉበት ጊዜ በተመሳሳይ መልኩ ጀርሞች ይዛመታሉ። በዚሁም ላይ አብዝቶ የአልኮል መጠጥ መጠጣትና፣ ፓርቲ የመዝናኛ ድግሶች ሲጨመሩበት የበሽታ መከላከል ስርዓትም ያዳክማሉ ጉንፋን ኢንፍሉዌንዛ ወይስ ኮቪድ የጉንፋን የኢንፍሉዌንዛ እንዲሁም ከበድ ባለ ቫይረስ የሚከሰተው ኮቪድ ምልክቶቻቸው ተቀራራቢ ናቸው ሆኖም በየትኛው እንደተያዝን ለመለየት የሚረዱን ጥቂት ፍንጮች አሉ ጉንፋን ከሆነ የህመም ስሜቱ እየተሰማን የሚሄደው ቀስ በቀስ ነው መጀመሪያ አፍንጫችንና የጉሮሮአችን መጨረሻ ነው የሚያጠቃ። አንዳንዶቹ በአፋቸው መጨረሻ የማሳከክ ስሜትም ይሰማቸዋል። ሌላኛው ምልክት ደግሞ በጆሮአቸው ላይ የመደፈን ስሜት መስማት መሰማት ነው። ቫይረሱ የተሰራጨ ከሄደ ወደ ሳምባችን ሊደርስ የሚችል ሲሆን፣ ሳምባችን ጋር ከደረሰ ሳል ይፈጥራል። በአብዛኛው እነዚህ ስሜቶች የተለመዱ አድርገን ስለምንቆጥራቸው ከተለመደው እንቅስቃሴችን አያስተጓጉሉንም። ኢንፍሉዌንዛም ተመሳሳይ ምልክት ያለው ሲሆን ቁርጥማት፣ ትኩሳት እና የጡንቻ መዛል ያስከትላል። አልጋ ላይ ባይጥላችሁም እንደዚህ አይነት ስሜት እንዲሰማችሁ ሊያደርግ ይችላል። የኮሮና ቫይረስ ወረርሽኝ ከተከሰተ ወዲህ ኮቪድ ከኢንፍሉዌንዛ ጋር የሚመሳሰሉ ምልክቶች ስላሉ ነገሮች የባሰ እንዲወሳሰቡ አድርጓል። ሆኖም ኮቪድ ከሌሎች የሚለይበት ቁልፍ ምልክት አለው። ይህም የማሽተት ወይም መቅመስ ችሎታን ማጣት ነው። በክረምት ወቅት ስትራትስ እና ኒመንበስ የተባሉ አዳዲስ ዝርያዎችም ተከስተው የነበረ ሲሆን ከባድ የጉሮሮ መከርከር ምልክቶች ነበራቸው። ተቅማጥም የተለመደ ነው። ስለዚህ እንዲህ አይነት ምልክቶች ካሏችሁ ቤት መሆን ማረፍና ማገገም ይመከራል። ነገር ግን ስር የሰደደ በሽታ ካለባችሁ የትንፋሽ ማጠር ወይም ከሶስት ሳምንት በኋላ ህመሙ እየቀለላችሁ ካልመጣ ወደ ሐኪም ለመሄድ ማመንታት የለባችሁም። እራሳችንን ማከብ እንችላለን። ሰውነታችን በተፈጥሮ ቫይረሶችንና ኢንፌክሽኖችን ይዋጋል። ሆኖም በትክክለኛ መድኃኒት ልናግዘውም እንችላለን። ፓራስታሞል፣ ይህ መድኃኒት መውሰድ ችግር የለውም። ፓራስታሞል አሊያም አይፕሮፊን ማስታገሻዎች ናቸው። እነዚህ መድኃኒቶች ትኩሳታችን ለማብረድ፣ ህመምን ለማስታገስ ጠቃሚ ናቸው። ሆኖም ከሚፈቀደው በላይ መውሰድ የለባቸውም። ቫይታሚን ሲ፣ ብዙውን ጊዜ ቫይታሚን ሲ ጉንፋንን ለመከላከል እንደሚረዳ እናስባለን። ይህን የሚያረጋግጡ ብዙ ማስረጃዎች ግን የሉም። በመሆኑም የቫይታሚኑን እጥረት ከሌለባቸው በስተቀር ጤናማና የተመጣጠነ ምግብ ላይ ማተኮር ወሳኝ ነው። ቫይታሚን ዲ፣ በክረምት ወራት ፀሐይ የምትወጣበት ሰዓት በሚቀንስባቸው እንደ ዩኬ ባሉ ሀገራት ቫይታሚን ዲ መውሰድ ይመከራል። የተዘጋ አፍንጫ ለመክፈት የሚረጭ ፈሳሽ ዲኮንጅስታን ስፐር ስፕሬይ ይህ መድኃኒት ወዲያውኑ ሕመማችን ሊታገስልን የሚያደርግ ቢሆንም ብዙውን ጊዜ ስፕሬይ የምንጠቀም ከሆነ ሊላመድና ስር የሰደደ የመተንፈሻ አካል መዘጋት ሊያስከትል ይችላል። አፍንጫችን ለመድኃኒት ጥገኛ በመሆን መድኃኒቱን ካልተጠቀምን እብጠት ሊያመጣ ይችላል። በመሆኑም ይህንን መድኃኒት ከአራት ወይም ከአምስት ቀን በላይ መጠቀም አይመከርም። የዶሮ ሸርባ፣ ይህ ምግብ ቫይረስን እንደሚዋጋ የሚያሳዩ ጥቂት መረጃዎች አሉ። ሆኖም ጉሮሯችን ያሞቅልንና ምልክቶችን የሚያቀል ሙቀት ነው። ስለዚህ ሌሎች በቂ ቢሆኑም በቂ ፈሳሽ መውሰድ ጠቃሚ ነው። ክትባትስ? የዓለም የጤና ድርጅት እንደሚለው ከሆነ በኢንፍሉዌንዛ ቫይረስ የሚከሰቱ ከባድ ደሞሞችና ኢንፌክሽኖች ለመከላከል ክትባት ውጤታማ መንገድ ነው። በሽታ የሚያስከትለው ኢንፍሉዌንዛ ቫይረስ በየጊዜው ራስን ይለውጣል። በመሆኑም አዳዲስ ዝርያዎች ለመዋጋት ክትባቶቹ በየአመቱ ይሻሻላሉ። ዶክተር ኦስካር እንደሚለው ክትባቱን ከዚህ ቀደም ካልወሰዳችሁ አመታዊ የጉንፋን ክትባት መውሰድ ጠቃሚ ነው። ይበልጥ ተጋላጭ ለሆኑ ቅድሚያ ለመስጠት ክትባቱን መውሰድ የሚችሉ ሰዎች እንደየሀገራቱ ይለያያሉ። የአውሮፓ የበሽታ መከላከያና መቆጣጠሪያ ማዕከል እንደሚለው ስር የሰደደ የጤና ችግር ላለባቸው፣ ለነፍስ ጡር ሴቶች፣ ከስድስት ወር እስከ አምስት አመት ላሉ ህጻናት፣ አረጋውያን እንዲሁም የጤና ባለሙያ ጨምሮ ከጉንፋን ጋር በተያያዘ ውስብስብ የጤና እክል ለሚያጋጥማቸው ሰዎች ክትባቱ ወሳኝ ነው። ሰላም፣ ጤና ይስጥልን ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ እያደረጋችሁ አበረታቱኝ። ያመሰግናለሁ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣